ወለደች እናት እና ክደምን አይነት ስሜት እንደሚሰማት ልጅ አሪፍ ደረጃ ላይ ደርሷል፣ ልጅ አሪፍ ቦታ ላይ ነው ያለው ብላ ሳትጨርስ ትንሽ ደቂቃ እሷ ነው ሳስበው በጣም ነው የሚከብደው። እናቴ እንደዛ እየተጨነቀች ያለችው አሁን ላይ በጣም ከምታስቡት በላይ በጣም ነው እየተጎደች ያለችው። ሌላ ግጭት ውስጥ እንዳይገባ አሁን መፍታት ያለብን ነገር አሁኑኑ ፍታ አባት። የምታከበር አባት የምትወድ ከሆነ አሁኑኑ ፍታ አባት። ከምንም በላይ በልጇ ተስፋ ሰጥቆር ብዙ ነገር በልጇ ስታይ መከራ ስታይ እናት በተለይ ይከብዳል። ነገ ልጆቻችሁ ሲያዩት ነገ እናንተ ልጆች ሲያዩት ምን አይነት ስሜት ነው የሚሰማቸው? እናቴ እንደዚህ ነበረች ወይ አባቴ እንደዚህ ነበር ወይ እንደሚል፣ ለምን እናንተ እንደዚህ ትፈቅዳላችሁ? ሰላም፣ ሰላም፣ ሰላም ድና የተከበራችሁ እኛ ፋሚሊዎች እንዴት ናችሁ? እኛ አለ ያለ እናንተ በያላችሁበት ቸርቆ። እንግዲህ ዛሬ ወደ እናንተ ተመልሼላችሁ መጥቻለሁ ጠፋ ብያለው ራሴ ቤት ከመጣው ትንሽ ቆይቻለው፣ ለሱም ይቅርታ። ከአሁን በኋላ አሪፍ አሪፍ የሆኑ ቪዲዮዎች ወደ እናንተ አደርስላችኋሉ ማለት ነው። እንግዲህ ዛሬ የመጣውት ለአንድ ነገር ነው። የዘጋውትና የጨረሱት ጉዳይ ድጋሚ እንዳንደ ሰው ነው የመጣውት። ማንሳት አልፈለግም ነበር። ይህ ነገር እንዲነሳምም ሆነ ማስታወስም አልፈለግም ነገር ነበር። እኔ ግን በማከብሮ እና በትልቅ ሰው እና በወለደኝ በቆነጠጠኝ ለዚህ ባደረሰኝ ሰው ሲመጣብኝ ነገሩ ድጋሚ ማንሳት ፈለግኩኝ። ያው ይገባችኋል፣ ምን ለማለት እንደፈለግኩኝ ምን ለማንሳት እንደፈለግኩኝ ይገባችኋል ብዬ ተስፋ አደርጋለሁ። ዛሬ ላለቃቅስም አይደለም የመጣሁት፣ ምንም ላደርግም አይደለም የመጣሁት። በዚህ ሳምንት ቦታ እየለቀቀችኋለሁ። ቪዲዮ አይቼዋለሁ እና ትንሽዬ ቅሬ ያጋባል፣ አላቅም፣ ወንብላ ይመስለኛል፣ አብረሽ እንደማናደድ ይመስለኛል ሳስበው እንደ አንድ ሰው ቪዲዮ አይቶ እንደሚገምት ሰው ሳስቦ አብርሽን ለማናደድ ምናምናን ይመስለኛል። ምክንያቱም ልጁን ከዚህ በፊት የምታውቀው አይመስለኝም። እኔ ምንም ማቆ ነገር የለም ከልጁ ያላቸው ነገር እንደዚህ ዳክል ያደራርሳቸዋል ብዬ የማስበው ነገር ምንም ነገር የለም። ስለዚህ አሩታ ለማድረግ የፈለገችው ወይ ደግሞ አብርሽን እንዲናደድ ይመስለኛል እኔ ስገምት። በጣም የሚያስደነግጥ ነገር ነበር የሰማሁት ጋሼ ደውሎ ነገ እኔ ራሴ እመጣለሁ ካልመጣክ ነው ያለኝ፣ እና ከባድ ነገር ነው የደረሰኝ። ቆጣም አለው ሌላም ነገርም አለው። እናቴንም አውርቻት ነበር፣ ከእናቴ ጋር ብዙ ሰዓት ነው ያወሉት። ይጨንቃል። እስከ ዛሬ እንደዚህ በጭንቀት መቆየት ማለት፣ እንደዚህ እስከዛሬ መቀመጥ ማለት ያለ ምንም እንትን በጣም ነው የሚጨንቀው፣ በጣም ነው የሚከብደው። አሰብኩት በነሱ እነሱ ቦታ ሁኚ፣ የወለደች እናት እና ምን አይነት ስሜት እንደሚሰማት ልጅ አሪፍ ደረጃ ላይ ደርሷል፣ ልጅ አሪፍ ቦታ ላይ ነው ያለው ብላ ሳትጨርስ ድጋሚ እንደዚህ አይነት ነገር በመፈጠሩ ምን አይነት ስሜት እንደሚሰማት ለትንሽ ደቂቃ እሷን ሁኚ ሳስበው በጣም ነው የሚከብደው። በጣም ባልወልድም፣ ግን የወለዳችሁ ሰዎች ታውቁታላችሁ። የወለዳችሁት ልጅ ሁሌም ቢሆን የእሱን ደስታ ማየት ነው መትፈልጉት እንጂ የእሱን ሀዘን ማየት አትፈልጉ ያው የወለዳችሁ ሰዎች ይሄንን ትረዱኛል ይገባል፣ ተስፋ አደርጋለሁ። እና እናቴ እንደዛ እየተጨነቀች ያለችው አሁን ላይ በጣም ከምታስቡት በላይ በጣም ነው እየተጎዳች ያለችው። እንዴት ነው በልጇ የመጣች እናት ስትጎዳ ማየት በጣም ነው ልፈር፣ እግዚአብሔር፣ በጣም ይከብዳል። በልጇ ተስፋ ስትቆርጥ ብዙ ነገር በልጇ ስታይ መከራ ስታይ እናት በተለይ ይከብዳል። እኔ ምሬ ነው እግዚአብሔር፣ በእናንተ የመጣ ሰው አያልቅስባችሁ። በእኔ መጣ ሌላ ሰው አያልቅስ፣ ለራሴ ጉዳይ ራሴ ባለቅስ ነው የሚሻለው። በእኔ መጣ ሌላ ሰው ሳያለቅስ ሌላ ሰው ነው የምጎደውና ሁሌም ቢሆን በእናንተ ምክንያት ሌላ ሰው አያልቀስባችሁ። እግዚአብሔር አያልቀስባችሁ፣ መጥፎና የሚያስጠላ ነገር ስለሆነ በሌላ ሰው የመጣ እናንተ አያልቀስባችሁ። እና አሁን ላይ አብርሽና ሩታ እያደረጉት ያሉት ነገር በእነሱ መጣ ሌላ ሰው እያለቀሰ ነው። በእነሱ የሚያደርጉት ነገር እናትና አባት እያለቀሱ ነው ሌላ ወገን እያለቀሰ ይህ ደግሞ ጥሩ አይደለም። ስጀመር ሰው ያለቀሰበት ነገር ጥሩ አይደለም። የምሬ ነው እግዚአብሔር እ እስከማውቀው ድረስ ቤተሰብ እስካሳደገ እስከመከረ ድረስ እንደዚህ አይነት ነገር ጥሩ አይደለም አይደለም። አባትና እናት፣ ሌላም ጓደኛም፣ ሌላም ሰባድ ሊሆን ይችላል ማልቀስ ጥሩ አይደለም። እናንተ የመጣ ሰው ሲያለቅስ ጥሩ አይደለም። ዛሬ የመጣሁት ለአንድ ነገር ነው። ያሺ ተነስቻለሁ ብሎኛል እኔን እያስፈራራኝ ነው። ማትመጣ ከሆነ ምናምን ነገር ማታ ብዙ ነገር ነው ያለኝ። አትንጣ አደለሁም ወይም ደግሞ ናም አልለሁም። ምክንያቱም እሱ ብቻው እንዲመጣ ነው ያልፈልግ። እኔ ብንከራተት ይሻላል። እሱ መጥቶ እዚህ ከሚንከራተት እኔ ብንከራተት ይሻላል። እንደዛ ነው ያሰብኩትና ትላንትና ብዙ ነገር ነው ያወራ ነው እንደነገርኳችሁ እና በውስጥ መስመር የምትዋወሩኝ ሰዎች አላችሁ። እንደዚህ ደግሞ አጋጣሚ መንገድ ላይ ምናምን ሲሄድ አግኝታችሁን ያቁማችሁ የምትዋወሩ ሰዎች አላችሁ እና ጋሼን አምጣ የምትሉ እና ለምን ደግሞ አታስታርቃችሁ የምትሉ ሰዎች አሏችሁ። እስከዛሬ ጋሼን ያላመጣሁበት ምክንያት ያው እዚህ መቶ ሌላ ግርግር እንዳይፈጠር በማለት ነበር። እሱም ደግሞ አሁን የፈለገውን ግርግር ይፈጠር፣ ከዚህ ግርግር ከተፈጠረው በላይ ምንም የሚፈጠር ነገር የለም። አይምሮዬን አሁን ያሳምኘዋለሁ። ከዚህ በላይ ምን የሚፈጠር ነገር የለም እና ጋሼ ይመጣል፣ ሁሉም ነገር ያስተካክለዋል ብዬ አስባለሁ። እግዚአብሔር ይረዷዋል፣ ያስታርቃቸዋል ብዬ ተስፋ አደርጋለሁ። ምክንያቱም ያከብሩታል ብዬ አስባለሁ። እንግዲህ አብርሽ ካላከበረው እኔ ብቻ ምንም አላችሁ፣ ግን ያከብሯል፣ እውነቱ ነግራችሁ፣ ምክንያቱም ወላጅ አባቱ ነው። ወላጅ አባት ደግሞ ሁሌም ይከበራል። አይደለም ልጅ የልጁ ጓደኛ ራሱ ያከብሯል አባት እና እና እና ደግሞ ጋሽ ግን በጣም ነው የምናከብረው፣ በጣም ነው የምንፈራው፣ በጣም ነው የምንወደው እና ይመጣል ሁሉም ነገር ያስተካክላል ብዬ ተስፋ አደርጋለሁ። ግን ሲመጣ ብቻውን አይደለም። ዛሬው ልወጥ ብታጀራ ይሄዳለሁ። ብታጀራ ከመሄዴ በፊት ለእናንተ ደስ ይላችሁ ብዬ ያሰብኩት እና ዛሬው ብታጀራ ይሄዳለሁ። እንግዲህ ምንም ማድረግ አልችልም። እኔም ተንገላጠው አንዳንድ የራሴ ነገሮች ነው ደቅይኩ ያለሁት፣ ግን እነሱ ብቻ ይታረቁ። ያለው አይቀርም እግዚአብሔር ያለው አይቀርም። እነሱ ብቻ እንዲታረቁ ነው የሚፈልገው። የኔን መንገላታት ምንም ነው ችግር የለውም። ግን ለመጨረሻ ጊዜ ጋሼን ይዙ ይመጣሉ። የአብርሻ ያለበት ቦታ ሁኔታዎች፣ ሁሉም ነገር ነገር አሳየዋሉ አብርሸት እንደሚኖር ምናምናን ነገር ሁሉም ነገር አሳየዋሉ። እና ጋሼ ማድረግ ያለበት ነገር ያደርጋል በቃ አንተ ብቻ ወሰደኝ ያለ ስለዚህ እኔ እኔ እንትን የእኔ ስራ የሚሆነው እዚች ጋር ጋሽን አምጥቶ ካብርሽ ጋር ማገናኘት ብቻ ነው። አብዛኞቻችሁ ደግሞ የፈለጋችሁት ይሄ ነው፣ ይሄ እንዳደርግ ነበር የፈለጋችሁ አብዛኞቻችሁ ማለት ነው። ለምዶ ጋሽን አምጥተ ማታገናኘው ካብርሽ ጋር ለምዶ፣ እንደዚህ ምናምን ማታደርገው እያላችሁ ነበር እስከዛሬ ሌላ አላደረኩት ነገር በጣም ይቅርታ እ ይሄ ማለት ደግሞ ጥፋት ኖሮብኝ ሳይሆን በዚህ አሁን ቅድም እንዳልኳቸው አንዳንድ ነገሮች እና ይፈጠሩ በማለት ነው እንጂ ጥፋት ኖሮብኝ ለምን፣ ጥፋትም ከሆነ ይቅርታ እና ሁሉም ነገር ይስተካከላል ብዬ ተስፋ አደርጋለሁ። ደሞ ይስተካከላል አምናለሁ። በፈጣሪ ይታመናል። ዝም ብሎ አይደለም የሚያስጀምራቸው፣ ለአላማና ለሆነ ግብ ነው። ፈጣሪም አንድ ላይ የሚያደረጋቸው የፈጣሪ ፍቃድ ካልሆነ ሁሌም ቢሆን ምሎ ነገር ማንኛውም ነገር አይደለም። ትዳር ወንድ ወንድ ራሱ ሌላም ጓደኛ ሌላም ስራም ቢሆን ይችላል አንዳንድ ነገሮች ሊሆን ይችላል። ፈጣሪ ካልፈቀደው አልፈቀደም ነው በነገራችን ላይ ማለት ነው። ሁሉም ነገር ፈጣሪ ሲፈቅድ ነው የሚሆነው የሚያምሮ የሚሳካው ትዳሩ የሚያምሮ ሁሉም ነገር የሚያምሮ ፈጣሪ ሲፈቅድ ነው እና የአብረሽና የሩት ታረገ ፈጣሪ ፈቅዶ ከሆነ አንድ ላይ ፈቅዶ ከሆነ ጋሽም ይመጣል። ፈጣሪ አንዳንዴ በሰው ይጠቀማል። ያው ፈጣሪ ራሱ ወርዶ አደለም አንዳንድ ነገሮች የሚያደርገው አንዳንዴ በሰው ፈጣሪ የሚጠቀምበት ሰው አለ እና ምናልባት በጋሽዬ ተጠቅሞ ሊያስታረቃቸው ይችላሉ ብዬ አስባለሁ። እንደ እግዚአብሔር ፍቃድ ማለት ነው ሁሉም ነገር በፈጣት ላይ መተው ነው። የሰው ልጅ ምንም አቅም የለውም አደለም እንደዚህ አቅም ሊኖረው አሁን ከከሳቱ ራሱን የምልሁን ምናልሁን ማቀው ነገር የለም። እንደ ሀሳብ ግን ቡታጀራ ይሄዳሉ ብያለሁ። ግን እኔ ምን እንደሚገጥመኝ ማቀው ነገር የለም። ያ ስራችን ነው። ፈጣሪ ደግሞ ያ ነገር ያቅም እና እሱ ሁሉን ቻይ አምላክ ስለሆነ የአብረሽና የሩታ ነገር ደግሞ ያስተካክለዋል። ፈጣሪ ሁሉም ነገር ያደርጋል ብዬ አስባለሁ። በፈጣሪ ደግሞ ቀደም እንዳልኳቸው ሙሉ እምነት አለኝ። ሁሌም ቢሆን እኛ የምንወደው ሳይሆን እኛ የምንፈልገው ሳይሆን እሱ የሚፈልገው እና እሱ የሚወደው ነገር ያደርግን። ለህይወታችን ለሁላችንም አስፈላጊ ነገር እሱ ነው። እኔ አሁን እንደ ምኞት እንደራሴ አሳብ በህይወቴ በዚህ ምድር ስሆን ብዙ የምፈልጋቸው ነገሮች አሉ። ብዙ ማሳካ የምፈልጋቸው ነገሮች አሉ ግን ፈጣሪ ያ ነገር ካልፈቀደው ይቅርብኝ። አሁንም ቢሆን የኔ ምኞትና የኔ ዓላማ ይቅርብኝ፣ እሱ ያሰበውና እሱ የፈቀደውን በእኔ ህይወት ላይ ያደርግ ነው ምለው እና እናንተም እንደዛ ብላችሁ ብታስቡ ነው የሚሻለ። ምክንያቱም እኛ ያሰብነውና እኛ ያቀርነው ነገር አንድ ቀን ፌል ሊያደርግ ይችላል፣ ሊበላሽብን ይችላል። ያው ሰውንን እንደ ሰውነታችን ምናምን እንሞክራለን የሆነ ነገር ላይሳካልን ይችላል። ግን ፈጣሪ ከፈቀደው ያ ነገር ማይሳካበት ምንም አይነት ጉዳይ አይኖርም። እና ይህ ሁሉ ምላችሁ ነገር ደግሞ ምሳሌ የሚሰጠዎች ማወራችሁ ነገር ስለ አብርሽና ስለ ርታ ነው። አንዳንዱ ሰዎች በጣም እያስጨነቃችሁኝ እና የራሴ ስራና የራሴ ህይወት እንዳንድ ያደረጋችሁኝ ስለሆነ ነው ይህንን ምሳሌ እንድወስድ ያደረጋችሁኝ። አንደኛ ጋሽዬ ነው። የጋሽዬ ላይ እየፈረድኩኝ አይደለም፣ ለልጁ በመጨነቅ ለልጁ በማሰብ የልጁን ህይወት በማሰብ ነው ከራሱ አሳልፎ እየተጨነቀ ያለው ግን እዚህች ጋር ደግሞ እኔ በመሀል በጣም እየተጎዳው ነው። በጣም ከመላችሁ በላይ የራሴ ሊሆን መኖር እያቃተኛ ነው። ምክንያቱም አንዳንድ ነገሮች ብላችሁ ብላችሁ ካቃታችሁ ካቀማችሁ በላይ ከሆነ ምንም ማድረጋችሁ ነው። ግን እኔ ጋ የሆነ ነገር ካለኝ ያ ነገር ሳላደርገው ስቀር የሆነ ከሰውነቴ የሆነ አካል የጎደለኝ ነው የሚመስለኝ እና ጋሼ ና ብሎኛል። ዳዳ ወሰደኝ ብሎኛል። ያው ይሄ ነገር ካለኝ ተደጋጋሚ ነው፣ ሶስት አራቴ ነው። እና እና ወሰደኛል። ግን አሁን ለመጨረሻ ጊዜ ሄጄ አመጣዋለሁ። ምንም ወሬ ነገር አላወራም፣ ሄዶ ማምጣት ብቻ ነው። ወሬም ምንም አያስፈልግም። ከሱ ጋር አይኔ ያስተካክላለሁ። ምንም ምንም ነገር የለም። ምክንያቱም ከዚህ በፊት ተታዘረ ሄጄ፣ ያው ታውቃላችሁ እናንተ አስታርቃቸዋለሁ። እኔ ካላስታረኳቸው ትመጣለህ አንተ ብዬ ቃል ገብቼለት ነበር እና እሱ ቃል ደግሞ ማክበር ግዴታዬ ነው። ምክንያቱም ጋሼ በኔ እንዲያዝን አልፈልግም። በሌላ ሰው ያዘው ነው ይበቀዋል። በኔ ደግሞ ድጋሚ እንዲያዝን አልፈልግም። እና ሂጄ ቃሌን አከብራለሁ። ሂጄ እመጣለሁ። ሁሉም ነገር ይስተካከላል። አብርሽና ብታ የምትወዷቸው የምታከብሯቸው ሰዎች አሁንም ቢሆን ተስፋ እንዳትቆርጡ። ጋሼ ልጅ ይመጣሉ። ጋሼ ሁሉም ነገር ያስተካክሏል ብዬ ተስፋ አደርጋለሁ። ደግሞ ይስተካከላል። እናንተም በጸሎታችሁ በድዋችሁ አስቡን የአበርሽና የሩዳ አንድ ላይ መሆን የምትፈልጉ ሰዎች ሁላችሁም ጸሎታቸው አይለ ንላለ ሌላ ምንም ምለው ነገር የለም። ከጸሎት ምንም የሚበልት ነገር የለም፣ እና ጸሎታችሁ አይለን ሙስሊም የሆናችሁ ወዷ፣ ሌላ እምነት የሆናችሁ በጸሎት በምናምን ነገር ሁላችሁም በምትችሉት አቅም እርዱን፣ አግዙን ንላለሁ። ብርድ አደለም የሆን ነገር አደለም፣ ጸሎት እንድታደርጉልን ብቻ ነው። ይህ ነው ላችሁ፣ እና ዛሬ የመጣት ለዚህ ነው ማለት። በመጨረሻ አንድ ማስተላልፈው ነገር አለ። ሁሌም ብለው ማደርገው ነገር ነው። ለሚያልፍና እቺ ሰዓት ለምታልፍ ቀን የማያልፍ ንግግር ወይም ደግሞ የማያልፍ ነገር አታድርግ ይባላልና እንግዲህ አንድ ሰው ስላደረገው እኔ ማድረግ አለብኝ ማለት ተገቢ አይደለም። አብርሽ ስላደረገው እኔ ሩታ ከማን ነው አላደርገው የሚባል ነገር የለም። ባይዘው አንድ ሰው ጥፋተኛ እስከሆነ ድረስ ያ ሰው ጥፋትን አምኖ በጥፋቱ ተምሮ ነው መመለስ አለበት እንጂ ሌላ ሰንበሪ ድጋሚ ተነሱ ጥፋት መስራት የለበትም። ያየሁት ነገር ቢኖር ሩታ ጥፋት መስራቷ ነው። ምንድነው ጥፋቷ? አካላችሁን አብርሽ ሙስ የሚያውቀው ሁሉም ሰው የሚያውቀው ነገር ጥፋት ሰርቷል። ማድረግ የሌለበት ነገር አድርጓል። ግን ደግሞ ሴት ልጅ ደግሞ ከወንድ ልጅ ትንሽ በማሰብ በማገናዘብን ትበልጣለች እና ሩታ ደግሞ ይህን ነገር አልነበር ማድረግ የነበረበት አገናዘብ ነገሮችን በማስተዋል እና በመረጋጋት ነገሮችን ለመፍታት መሞከር የነበረባት እንጂ እሷም ድጋሚ ሌላ ሰውን ይዛ ይሳቁን የሚባለው ልጅን ይዛ መምጣት አልነበረባትም። በነገራችን ላይ ማለት ነው ሩታ አንደኛ ጥፋት ሚያድ ነው እግዚአብሔርን ጥፋት እንጃ። እንደዚህ መበሻሸቅ እስከዛሬ አላየሁም። በህይወት እስከዛሬ ስኖር የሰው ልጅ በዚህና ከዚህ መበሻሸቅ አላየሁም። አብርሽም ሩታ የምታደርጉት ነገር ህፃን ናቸው ገና አላደጋችሁ ብዬ እንዳላስብ ደግሞ እናንተ ትልልቅ ልጆች ናችሁ። እና የምታደርጉት ነገር የህፃን ነው እና የምታደርጉት ነገር አስባችሁና በመገናዘብ አድርጉ እርግጠኛ ነኝ እርግጠኛ ሆኜ ስነግራችሁ አብራችሁ ትኖራላችሁ አብራችሁ ልጅ ትወልዳላችሁ ብዙ ነገር ታደርጋላችሁ ግን ይሄ ሶሻል ሚዲያ ነው ሶሻል ሚዲያ ደግሞ የሚደለት ነገር አይደለም ብዙ ሰው ያየውና ብዙ ሰው ጋር የሚደርስ ነገር ነው እና ነገ ልጆቻችሁ ሲያዩት ነገ እናንተ ልጆች ሲያዩት ምን አይነት ስሜት ነው የሚሰማቸው እናቴ እንደዚህ ነበረች ወይ አባቴ እንደዚህ ነበር ወይ እንደሚል፣ ለምን እናንተ እንደዚህ ትፈቅዳላችሁ? ቀጥታቻለ ህይወት ይቀጥላል ይቀጥላል። አብርሽካን ተለያየሽም አልተለያየሽም ህይወት ይቀጥላል። ነገ አግብተሽ ልጅ ልትወልጭት ያለሽ ሌላ ሰው ሆነ ካብርሽም ሆነ ማለት እና ለልጅ ለልጅሽ አንቺ ምን አይነት ምሳሌ ነው የምትሰጪው? ምን አይነት ትምህርት ነው የምትሰጪው? ስትመክሪ ምን ብለሽ ነው የምትመክሪው? የሰው ልጅ የዘራው ነው ያጭሩ። እቺ ያልዘራሽውን ላይ ስለዚህ የምታደርጉት ነገር ወደኋላ እያስባችሁ እያሰባችሁ ወደ ፊታችሁም እያሰባችሁ ይህ ነገር ትክክል ነው። ነገ የት ነው ምደርስ። ነገ ልጅ ምንድንነው የሚያደርገው? አንቺ ከአንድ ወንድ ጋ መጣሽ አለ ልጅሽ፣ ነገ ከአስር ወንድ ጋ ከሀያ ወንድ ጋ ሊመጣ ነው። እንደዚህ ሚዲያ ላይ ሀሳባችሁ ምንድን ነው ሁለታችሁ፣ ማለት ነው ነገሩ ስ ሀሳባችሁ ምን እንደሆነ ፍላጎታችሁ ምን እንደሆነ ምንድን ነው ሀሳባችሁ እና ነገ ላይ የምትጸጸጡበት ነገር አታርጉ። አሁንም ቢሆን ወደፊትም ቢሆን የምላችሁ ነገር ነገ ላይ የምትጸጸጡበት ነገር ለምን ይሄ ነገር አደረግኩት ምን ሆኜ ነው እስከምትሉ ድረስ ትጸጸጡበታላችሁ። እና እንደዚህ አይነት ነገር ነው አታርጉ፣ ይቅርባችሁ። እግዚአብሔርን የምሬን ነው እኔ በእናንተ ጉዳይ በዚህ በመጠላታችሁ ጉዳይ ብዙ ነገር ተምሬያለሁ። ብዙ ነገር ከምላችሁ በላይ ብዙ ነገር ነው የተማርኩት። እና እንደዚህ አይነት ነገር አታርጉ፣ ይቅርባችሁ። እና ዛሬ የመጣሁት እናንተን እንደምትመክሩ ወይም ደግሞ እናንተን እንደዚህ ልሳደብ ወለ ምንም ላደርግ የመጣሁት ጋሼ ደውሎልኛል። አብርሽ እንግዲህ ከአሁን በኋላ ማድረግ ያለብን ራስን ታውቃለህ። እንግዲህ የጋሼን ምን ያክል እንደምትፈራው እና ምን ያክል እንደምታከብረው ነው ያቃለው። እና ይመጣል፣ ነገ ይመጣል። ዛሬ ይሄዳለው፣ ነገ ይሹ ይመጣሉ። የተማረለም ይዤው ይመጣ አንተ ጋር ነው ይዤው ይመጣ እና ምን እንደምታደርግ ምን እንደሚወጥ፣ እግዚአብሔር ይርዳክ። ሌላ ምንም አይደለም። ነገሮችን መፍታት ካሁኑ ሞክር። ጋሽ መቶ ካንተ ጋር ሌላ ግጭት ውስጥ እንዳይገባ፣ አሁን መፍታት ያለበት ነገር አሁን ፍታ። ፈታ አባተን ምታከብር አባተን ምትወድ ከሆነ አሁኑኑ ፍታ። አባት ከምንም በላይ እዚህ ያደረሰን አባታችን ማለት እናታችን ናት። ስለዚህ እናተን አባተን ምታከብር ከሆነ አሁን ያለብህን ችግር ፍታ። ማጥፈታ ከሆነ እኔ ነገ ጋሽን ይዤ እመጣለሁ። እሱ እራሱ የሚያደርገው ነገር ያደርጋል ማለት ነው። እኔ እራስ የዛኔ ትወርዳለህ ማለት ነው። ግን ነገ ላይ ደግሞ ለእናንተ ምን አይነት መስዋዕት እንደተፈቀደና ለእናንተ ብዬ ምን አይነት ነገር እንዳደረኩኝ ነገ ላይ ይገባቸዋል። ዛሬ ላይ ግን ለምን አልገባችሁ ብዬ ይህን ነገር ለእናንተ አልወቅስም። አሁን ላይ የምፈልገው የእናንተ መታረቅ ብቻ ስለሆነ ማለት ነው። እና ነገ ይመጣል፣ ስልክን እንዳታጠፋ፣ ቤት ይመጣል ሌላ ችግር እንዳፈጥር አሁንም ቢሆን ሌላ ችግር እንዳፈጥር ስልክ ስላላነሳህልኝ ነው ይህንን ማወራቅ። ሌላ ችግር እንዳፈጥር ስልክ አንሳልኝ። ነገ ጋሼን ይዤው እመጣለሁ። ታወራላችሁ በስነ ስርዓት፣ ምንም ግብ ግብ እንዳትፈጥር ታወራላችሁ። መፍታት ያለብህ ነገር ትፈታለህ። ከማን ጋር መሆን እንዳለብህ ለጋሼ ትናግረዋለህ ማለት ነው። ማን እንደምትወድና ማንን እንደምታፈቅር ለጋሼ ትናግረዋለህ። እና ውድ ፋሚሊዎች ወሬ አላብዛባችሁ፣ ስላዳመጣችሁ በጣም በጣም አመሰግናለሁ። እግዚአብሔር ያክብረልኝ ነገር ከጋሽዬ ጋር ተመልሽ ይመጣሉ።